እሺ ሰላም ጤና ይስጥልን። የተከበራችሁ ስማበላው ዩቲዩብ ቻናል ተከታታዮች ቻናሉን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለሌሎች ልታጋሩ ተስማሙ ልትሆኑ እየጋበዝን ይበልጣና ዛሬ እና በምስራ ናስቃኛችሁ በምስራቅ ጎጃም ወረዳ ሀገረ ስብ ከታወባል ከሚገኙት አጥቢ አብያተ ክርስቲያናት ውስጥ አንዷ ወይም ጥንታዊቷ የገጥሩ ሉማሜ ቅድስት ማርያም ቤተክርስቲያን ጥንታዊቷ ሉማሜ በፊት ወደ ከተማው ከመሄዷ በፊት ቤተክርስቲያኗ እዚህ ቦታ ላይ የነበረች የጥንቷ፣ ማለት ረዥም ዓመት የሆነዋል ማለት ነው። ከተመሰረተኝ ከሉማሚም ትቀድማለች። ያ እኮ ነው፣ እዛ የሄደ እዚህ እኮ የነበረ፣ ያ ነው። ምንም አልነበረ አልነበረ። እና ጥንታዊት ናት። የቀማቶቻችን አጽም የረገፈው እዚህ ነው። ስለዚህ በጣም በጣም ረጅም ጊዜው ነው እንትን ካለ ማለት ነው። እዚህ ቤተክርስቲያን ጋር ነበረች እንጂ ቤተክርስቲያን መጀመሪያ የሉማሜ እዚህ ጋር ነው የነበረው፣ እዚህ ጋር ነው የነበረው። ይታያል። ይሄ የአፈራማ ቦታ መሀል ላይ ያለው ዙሪያ ኮለኖች መሀል ላይ ያለው አሁን ቤተ መቅደስ የሚባለው ያለበት ቦታ ማለት ነው። መቅደሱ ያለበት የጥንቷን ቤተክርስቲያን ጎተራዋ እዛ ጋር ነው እዚህ መሀል ላይ አፈር ያለበት ጋር ማለት ነው ከዛ ወደ ከተማው ለከተማው ቅርብ እንዲሆን በሚል ቤተ ክርስቲያኑ ተነጋግረው አባቶች ወደ ከተማ አስጠጉት። ቤተ ክርስቲያኑ ሲጠጋ ወደዛ ሄደና የቤተ ክርስቲያን ተዘጋና ቀረ። ከዛ በጊዜ ሂደት የነበረው ቤተ ክርስቲያን እየፈረሰ እየደመ ምን እያለ ጠፋ። ዋ ብቻ ቀረቻ ግን በጫካ ተሸፈና ቅዱስ ቦታ ነበረች እና እንደውም አንዳንድ አባቶች ሱባ ይይዙባት ነበር እዚህ ጋ ገብተዋል። ሱራ ይይዙባት ነበር እና ለሆነ ጊዜ ሰው ጥሶ አይገባም ነበር ወደ ጫካው። ምክንያቱም ነብር አለ እንደዚህ ምናምን ያስፈራ ነበር። በጣም ቦታው የሚያስፈራ ቦታ እና ሰው አይገባም ጥሻ ነው በሚያስፈራ ነበር። አዎ ከዛ ከጊዜ ብዛት ያው ከብቶች እንስሳቶች ምናምን እንደዚህ የገቡት ሲጥሱት ምን ሲሉ እጽዋቶችም እንደዚህ ሲጣሱ የመድረቅ የመጥፋት ምናምን ሲሆን እየተገለጠ እየጠፋ ኢንደንትን ያልመጣ ከዛ ሲል ሲል ሲል ሲል እግዚአብሔር በፈቀደ ሰዓት እሱ ያልፈቀደው ነገር መች እንኳን ቤተክርስቲያንን ያክል ነገር ሁሉም ነገር ቢሆን ያለሱ ፈቃድ አይሆንም አይሆንምና፣ ሲፈቅድ እግዚአብሔር ማህበረሰቡ ተነጋግሮ ለምንድነው ጥንቷ ቦታዋ ላይ ቤተክርስቲያኗን ማንሰራ በሚል ተነጋገሩ። የሰዎችን ፈቃድ ሆነ እግዚአብሔርን ፈቃድ ሆነ ስለዚህ እዚህ ቦታ እች አዲሷ ትንሽ ያች ቤተክርስቲያን ነው እሷ ጋር ተሰራች ቤተክርስቲያን። እች ቤተክርስቲያን ተሰራች እና መጣች መጣች ማርያም እዚህ ከሆነች የጥንት ቦታዋ ጋር አረፈች ማለት ነው። አሁን ማህበረሰቦቹ በጣም ጥቂት ናቸው። ጭሰኛው ከስልሳ እንደማይበልጥ ነው የሚነገረው። 2014 ዓ ም ላይ በብፁዕ ወቅዱስ አቡነ ያሬድ መልካም ፈቃድ የመሰረት ድንጋይ ተቀመጠ። ግንቦት 21 ቀን 2014 ዓ.ም ማለት ነው። አሁን ከዛን ጊዜ ጀምሮ ገቢ ማሰባሰቡ ምኑ ምኑም ተባለ ማህበረሰቡ እንቅስቃሴ ያደረገ ህዝቡ ትብብር። ይሄ የምታየው ህንፃ ከዚህ ወደዚህ ለመሻገር ከተጀመረ አሁን ህዳር ወር አካባቢ ላይ ነው፣ እንግዲህ የተጀመረ አሁን ህዳር ወር ማለት ነው። አመት አልሞላውም። ሰዎቹ ትንሽ ናቸው። ስራ በጣም ፈጣን ነው። በጣም ፈጣን በጣም ፈጣን ያሉት ሰዎች የምታያቸው አሁን ሃያ ሰላሳ እንኳን አይሞሉም። በከፊል በከፊል በየተራ ስለሚሰሩ በደሽ በደሽ ስለሚሰሩ ይሄኛው ዛሬ ሰርቶ ከሆነ የሚቀጥለው ደግሞ የሆነ ቀን እንደዛ እየተባባሉ ነው የሚሰሩት እና የራሳቸውም የእርሻ ስራ ነው እንደምታውቀው፣ ግንቦት መጨረሻ ሰኔ ወር እየገባ ነው በቆሎ ጥራጥሬ መዝሪያ ሳል ደርሳል፣ እርሻ አለ እና እሱን ወደ ጎን በመተው የቤተ ክርስቲያን የሃይማኖት የእምነታቸውን ነገር አስቀድመው እዚህ እየተሳተፈው እየሰሩ ይገኛሉ ስለዚህ ማንኛውም የሚመለከተው ማህበረሰብ ክርስቲያን ሆኖ ቤተ ክርስቲያን የማይመለከተው የለም ማለት ስለዚህ ሩቅ ያሉ ሰዎች በመንፈስም በገንዘብም ማገዝ ለሚፈልጉ ማገዝ ይችላሉ። በራሷ በቤተክርስቲያኗ አካውንት ሚዛ የሚነስም ሰው የሚችለው ነው ያክል ነው። አሁን ሐምሳ ሎሚ ለሐምሳ ሰው ሽተው ለአንድ ሰው ሸክሙ ይባላል እና ሰው ያለውን ነገር ከትንሿ ሳንቲም ጀምሮ የሚችለው ነው ያክል ድረስ በራሳቸው አካውንት ትንሽ ትንሽ ሳንቲም ነገር የሚያደርግ በርቀት ያለው ሰው በቅርብ ያለ ደግሞ መጡ ቦታውን፣ በማየት በጉልበት ስራ በማገዝ በሀሳብ በማገዝ አይዟችሁ በማለት ማበርታት ይችላል። ቤተክርስቲያን የሁላችንም ቤት ስለሆነች የትኛውም ሰው ማገዝ መቻል አለበት፣ መርዳት መቻል አለበት። ያለ ቤተክርስቲያን ቤተክርስቲያን ወሳኝ እውነት ነው። ነፍሳችን ማለት አሁን ቤተክርስቲያን በጣም ለእኛ ወሳኝ ያለ ቤተክርስቲያን እምነት እምነት እያለህ የእምነት ቤትህ ደግሞ ቤተክርስቲያን ናት አይደል? እውነት ስለዚህ የእምነት ቤታችንን መስራት ይጠበቅብናል። ያን ለማድረግ የሁሉም ሰው ተነሳሽነት፣ የሁሉም ሰው እንቅስቃሴ፣ የሁሉም ሰው ተሳትፎ ያስፈልጋልና ሰዎች ትንሽ ናቸው። በዚህ ትንሽ ሀይላቸው ደግሞ እግዚአብሔር ተጨምሮበት በከፍተኛ ፍጥነት እየተጓዙ ነው ያሉት። የጨረሰው የኮለን እንትኑ በጣም አልቋል። ከሞላ ጎደል የተወሰኑ ቤተ መቅደሱ አካባቢ ነው የሚቀሩት። በደንብ እንትን ብለዋል። አሁን ደግሞ የውጭ ኮለን መደምደሚያ ሊሰሩ ቢም የላይ ቢም ሊሰሩ ክርስቲ ምናምን እያቆሙ ነው ያሉት አእና እና ሰዎች ናቸው ያሉት። በዚህ ልክ ነው እንግዲህ ያለችው ቤተክርስቲያን የጥንቷ የገጠሩ ሉማሜ ማሪያም ቅድስት ቤተክርስቲያን የህንፃ ጅማሮ ይሄን ይመስላል። ጥሩ ሂደዋል። እናግዛቸው፣ እናበርታቸው። ስማበሉት ቻናልም በዚህ በኩል ደግሞ የድርሻውን እንዲወጣ መልእክቱን በዚህ ልክ እያስተላለፍን የሰማችሁ ሁሉ ላልሰሙት በማሰማት የሰማችሁ ሁሉ ደግሞ በምትችሉት ልክ በሃሳብም፣ በመንፈስም፣ በገንዘብም፣ በጉልበትም እንድታግዙ ጥሪያችንን እናስተላልፋለን። በቅድስት ማርያም ቤተክርስቲያን ስም ማለት ነው። ጥሩ ሰው ይህን ይመስላል። ምናልባት አሁን ከአንተ እንድነገር ዋና ሉማሜ መሰረቷ ይች ነች። ከዚህ ነው እዛ የተቆረቆርኩ ብዙሃኑ እኔ ጀምሮ ብዙሃኑ ሁሉም ሰው ያውቃል ወይ? ካወቀ ደግሞ አሁን ያለችው ደረጃ ለመርዳት እና ለማገዝ እንደው እየተነሳሳ ነው ወይስ እያገዘ ነው ማለት እንችላለን። ያን ያህል ነው። አሁን ይኸውልህ እንትን ያስፈልጋል። ይህ የእምነት የሃይማኖት ጉዳይ ትልቅ ዋጋ ያለው ነገር ነው። ገብቶሃል። መልካም ነገር ስትሰራ እንትን ይልሃል። መሰናክሎች አይጠፉም እና ለመልካም ነገር ሲሆን የሚከለክልህ ነገር አለ። ይታወቃል። ሰይጣን ክፉ ነው። ጥሩ ነገር እንድሳርንም ለቤተ ክርስቲያን ለሌላም ነገር ቢሆን በጎ ነገር ልታደርግ ስትል እሺ አይልም። ለመጥፎ ነገር ብዙ ነገር እኮ ይደረጋል አይደል? ይደረጋል። ስለዚህ ለመጥፎ ነገር ከምታደርገው ቢያንስ ቢያንስ አንድ ሶስተኛውን እንኳን ለመልካም ነገር ብታውለው ነው ምን ትሆናለህ? ምንድን ነው ያግደን? ምንድን ነው የሚከለክለን? ይህን ነገር ታግሎ መውጣት ሰብሮ መውጣት ያስፈልጋል። ስለዚ አሁን ለቤተ ክርስቲያን አንድ ሺህ ብር ስጥ ከምትለው ሌላ ቦታ ጋር ጓደኛ ይዞ እንደፈለገው ዘሎ አስር ሺህ ብር ቢያወጣ ይቀለዋል። እውነት ነው። መሰብሰቢያችን እኮ እሷ ናት። መጀመሪያ የምንወጣም ከሷ ከቤተ ክርስቲያን ነው። አወጣጣችን እኮ ከቤተሰቦቻችን ተወለድን። ለምሳሌ አንተ አርባ ቀን ሲሆን፣ በአርባ ቀን ቤተ ክርስቲያን ሄደህ እግዚአብሔር ልጅነት አግኝተህ መኖር ትጀምራለ አ መጨረሻም ደግሞ የምትሄዱ ደግሞ ውድሰው መጀመሪያም መጨረሻም ቤተ ክርስቲያን ነው። በክርስትናው ዓለም ውስጥ ስትኖር ማለት ነው። እንደ ክርስቲያን ክርስቲያን ነኝ ብለ ስትኖር መጀመሪያም ቤተ ክርስቲያንነት፣ መጨረሻ ቤተ ክርስቲያን። ስለዚህ እቺ ገመና ከታች የሆነችህን ሞተህ እንኳን የማትጥልህ የማትጸየፍህን ቤተ ክርስቲያን ቤተሰብ እኮ ሞተህ እኮ ሁለት ቀን አያሳድርም ይሸታል፣ አውጡና ቀበሩት ተብሎ እኮ ወጥቶ ይቀበራል። አ ምን ምን ብትወደው ምን ብትወደው ያንን የምትወደውን ሰው አስከሬን ቤትህ ታኖረዋለ ታኖረ ቤተ ክርስቲያን ውስጥ ተቀብረዋል። እንጂ ቤተ ክርስቲያን የሁሉ ነገር የምከራ ገፋች ናት። ሲከፋን ሄደን የምናለቅስባት ናት። ስናገኝ አንሄድም እንጂ አይደል? ካልሰጠሽን ብለን ያስጨንቅናት ነገር ስሰጠን ግን ይኸው ሰጠሽን ብለን እንሄዳለን። አንሄድም። አየ በሌላው ግን ደግሞ እንሄዳለን። ባለፈው አልመጣችሁም አሁን ለምን መጣችሁ ትላለች? አትል። እችን ያረዳ ማንን ትረዳለን? እውነት ነው ቤተክርስቲያን እኮ አንተ ከእናት በላይ እኮ ናገርኩ። አሳዝናል እኮ ነት ነው። አረ በልጅነታችን ፍልሰታ ለማርያም ኩስኩስቷ ጸበሏን፣ መክፈልቷል ያ ያ ነገር የከሴው ሽታ አለ። ስንት ውበት አላት እኮ፣ እውነት ነው። ያንን ነገር አርገት አልፋለ ትልቅ ደረጃ፣ የሆነ ደረጃ ትደርሳል። በቤተ ክርስቲያን ስር ሆነ ብዙ ነገሮችን እኮ ታደርጋለ እኮ። ያ ነገር የሚናፈቀ ነገር አለን። ዛሬ ጅል ለመዘርጋት የሚያስርህ ምኑ ነው? ሰይጣን እና ጠላትህን እያወቅኸው እንዴ ዝም ትላለህ? ምንም ባታደርገው እንኳን እሱ ማይወደውን ነገር አድርገህ ማሳፈር ያቅታ ያቅቱ? አዎ፣ እንዳትሰጥ ይፈልጋለህ። ለሱ ሰተህ አታሳፍረው። እውነት ነው። በዛ እነ ሰሞን መባሉ ነው እንዴ? አይደለም አይደለም። ለምን አንደብራተው? ለምን አንደብራተው? እንዳትሰጥ አርም ይፈልግ፣ ይኸው ሰተህ ታሳፍረዋለህ። የአፍራ እኮ ስለማታየው ነው እንጂ አስሮ የያዘብህን ነገር ዘግቶ የያዘብህን ነገር ሰብረህ ስትወጣ ያፍራል እኮ ይሸማቀቃል። ስለዚህ ህብረትህ ከማን ጋር መሆን መቻል አለብህ? ከማን ጋር ማበር መቻል አለብህ? ከቤተ ክርስቲያን ጋር ማበር መቻል አለብህ። እሷ እኮ ናት እኮ የጡት እናትህ አሳዳጊህ እኮ ናት እኮ መሰረት እኮ ናት እኮ ቤተ ክርስቲያን እኮ መሰረት እኮ ናት እኮ እሷ ከሌለች ምን አለ? ምን ታደርጋለህ? እውነት ነው። ዋናዋ ዋናው ዋናው እንትን እኛ ስለማይመስለን ዝም ስለማትናገር ነው እንጂ እኮ ስንት ነገር አለ እኮ ሌለ መቶ ወደ ጓደኛ ያልነገርከው ሚስጥር እኮ እሷ ጋር ሄደህ ዘርግፈህ እኔ እኮ እንዲሁ ሁኚ፣ ትናንት ተሳስቼ፣ ባለፈው እንደዚህ ሆኜ እኔ እኮ ስንት ነገር ትላለህ እኮ ለእሷ ትናገርብህ። ለምን እንዲያረካትልህ ስታገ እርግፍ አድርገህ ትተሀት እንደፈለገ ወርቀ ወርቀ ደግሞ ይቅርታ አድርጊልኝ ደግሞ መጣው፣ ዝም መቀበል ነው። ማን መጣ ለምን መጣ ትላለች፣ አትል አትል። እናችን መርዳት ምን ማገኘና ቅድሚያ የሚሰጠው ጉዳይ ነው። ለምንም ይባል አይደለም። በጣም በጣም እውነቴን ነው። እና ቤተ ክርስቲያን መርዳት፣ ቤተ ክርስቲያን ማገዝ፣ ይሄ እንደውም እንደ ሁለታ መቆጠር የለበት። እውነት ነው። የውዴታ ግዴታ ነው። መንፈሳዊ ግዴታ ነው ማለት ነው። እንጂ እንደ ውለታ እንዲያደረግኩ ተብሎም እንደዝና መጓራት የለበትም። ቤተክርስቲያን ስናንጽ ቤተክርስቲያን ስንሰራ እንዲያደረግኩ እንዲያስደረግኩ መባለም የለበትም የእምነት ቤታችን ያን ግዴታችን ነው ልንሰራ ይገባል። ግዴታችን እንዴት ተለምነ ሹሩሩ ተብለ አልነበረም እኮ መሰራት የነበረበት ራስ አስበህ እኔ ነኝ መስራት ያለብኝ። መንፈሳዊ ቅናት ማለት ምን ማለት ነው? መንፈሳዊ ቅናት ማለት እኮ ይሄንማ እኔ ነኝ መስራት ያለብኝ ስትሻማ እኮ ነው ስትሻማ እኮ ነው። እንደዛ ሲሆን ነው እንጂ ታዲያ ምንድን ነው ታዲያ እውነት ነው ጥሩ እንደ ለመርዳትስ የዛ ደብር ተወላጅ መሆን ይጠበቅበታል አንድ ሰው ቤተክርስቲያን ለመርዳትና ለማገዝ ቤተክርስቲያን የትም ሂድ የትም ቤተክርስቲያን ናት ቤተክርስቲያን ናት ወይ አይኛ ሀገር ቤተክርስቲያን አይደለች ምጪ ይባላል እንዴ እሷ ትልሃለች አንተኛ እኮኛ ሀገር አይደለህም ሌላ ሀገር ነው ይባላል እንዴ ቤተክርስቲያን ብሔር አላት የትም ሂድ ቅዱስ ቅዱስ ተብሎ እግዚአብሔር የሚመሰገንባት የትም ሂድ የትም ቤተ ክርስቲያን አንድ ናት። በየትኛውም አለም ብትንከራተት ቤተ ክርስቲያን ካየ ቤተ ክርስቲያን አይደለም ሶማሌ ታስማል ይላል እንዴ? አላህ ከተባለ ቤተ እግዚአብሔር ነው። ሌላ ስም አላት ይላል? እውነት ነው። ስለዚህ የዛ ሀገር ተወላጅ አይደለም ምን አገበኝ ግብኝ ይባላል? አይባልም፣ አይባል የትኛውም ቦታ ያለ ሰው ቤተ ክርስቲያን የሚሰሩት ጋር ማገዝ፣ ፍቅር ከቤተ ክርስቲያን ጋር ሆነ ከቤተ ክርስቲያን ጋር የት ምክንያቱም ቤተ ክርስቲያንም አንተን የምታይ በዚህ አለች። ማንም ይምጣ ማንም ቤተ ክርስቲያን ሲመጣ ቤተ ክርስቲያን በፍቅር ትቀበለዋለች። እንታ ትንቀኛ ትሳም ደጀን ትላለች አትልም። ለሱ ጸበል እንዳሰጡት የሌላ ሀገር ሰው ባለፈው ሲዋጣም አላዋጣም ትላለች አትልም። ስለዚህ ማትመርጠዋል ቤት አንተ እንዴት ትመርጣል? አይመረጥም። የእኛ ሀገር አይደለም? የእኛ ሀገር ነው እንጂ ምንሰራ። ይሄ ሌላ ሀገር ነው አይባልም፣ አይባልም። የትም ሂድ ሂድ፣ ቤተ ክርስቲያን ቤትህ ናት። በስሙ ተጠምቀሃል፣ በስላሴ አማኝነት አምና አለ አይደል? ቤቱ ደግሞ የእግዚአብሔር ቤት ናት አይደል? ያንተ ቤት እንደነገርኩ፣ የወጣህበት የስላሴ ልጅ ያገኝ ልጅነት ያገኝህባት ናት። መጨረሻም ደግሞ የምትሰበሰብበት ናት። መጨረሻችን፣ የመጀመሪያችን፣ መጀመሪያ መጨረሻ ቤተክርስቲያን። ስለዚህ እችን ቤት ልትሰራት ግዴታ ነው እንጂ ውዴታ ነው፣ ተለምነ ነው መስራት ያለበት። አለመታደላችን እኮ ነው እንጂ አረኑ አዋጡ፣ አረኑ አዋጡ ምን ነገር አልነበረበት መሆን። የነበረበት ስታይ ድንግጥ ብለህ ታግዛለህ። ድንግጥ ብለህ ማለት የድሮ ሰዎች እኮ ለገበያ ሲሄዱ እግረ መንገዳቸው ድንጋይ ተሸክመው ዛ ቦታ ድረስ ይመጣሉ እኮ። ቤተ ክርስቲያን ዋጋ ድረስ ሲያልፍ ሰው እንዴ ይዛቹ ነው ተብሎ ነው እንዴ? አይደለም አይደለም። ዝም ብሎ መንገድ ላይ ያለው ድንጋይ ያነሳና አምጥቶ ቅጥሩ አስር ላይ ጥሎት ያልፋል። ያ ድንጋይ ተጠራቅሞ ተጠራቅሞ እንትን ውድሞ ይሰራበታል። እንደዚህ ዙሪያ ካብ ማለት ዙሪያ ካብ ይሰራበታል። እንደዚህ አይነት እኮ እንት ነበረን እኮ ድሮ እኮ ኧረ ስሩ ተብሎ እኮ አይደለም። ኧረ እንስራ ነው እኮ ይላል። ኧረ እንስራ እንስራ እንጂ እንዴት ተብሎ እኮ እህ ምን አለ ነው እኮ። መልካም ፈቃድ እኮ ነው የሚያሳስብ መስመር የሚያሲ ሰው ነው እንጂ የሚያስፈልግ ሰው ተለመኖ እኮ ለቤተ ክርስቲያን የሚሰራ እራሱ ስራ ብሎ ወዶ ፈቅዶ እኮ እንደዛ የሚሰሩት አ እንደዛ። እና ቤተ ክርስቲያን እውነት መደበቂያ ተስፋ እኮ ናት። አንተ ነው የተራበሱ ሁዱ እኮ ያጣባት ቢረብህ እኮ ህድ ቤተ ክርስቲያን ተስፋ አታጣም። ማደሪያ ሲጠፋ እኮ ድሮ ቤተ ክርስቲያን ገረገራ እኮ ይታደራል እ ደጀ ሰላም ይታደር ነበር እንዳሁኑ ሳይሆን። አሁን እኛ ራሳችንን ራሳችን አጠፋል። ከመካከላችን አንድ ወንበዴ ይኖረ፣ በዛ ሰው ምክንያት ሌላው ሰው ጭምሮ ይበጠበጣል። ያንን ነገር ላለመድግም፣ ያንን ነገር ደግሞ በዛ ነገር ላለማዘን ሲባል ደግሞ መልካም ሰው ጨምሮ አብሮ ይጎዳል። አሁን በየአጥቢያ ቤተክርስቲያኑ የሚያድሩ ገዳማ አልነበሩ። አ ቦታ ጋር እየተከለከለ የመቃብር ቤት አለ። መቃብር ቤቱ ግን ዝግ ነው የሚኖረው። መቃብር ቤት የሚሰራው ለምንድን ነው? ሟቹ ነው እንዴ? ሟቹ እኮ ሞቷል። የደከመው እንዲያርፍበት ነው። የመቃብር ቤት ተሰራ አለ። የደከመው ሰው ዛ መቃብር ቤት ገብቶ ውዳሴ ማርያም ይደግማል። ኪራይ ላይ ሶን ይላል፣ ሄሎ ይላል፣ እግዚአብሔርን ይለምናል ገብ ወይም ማረፊያ አግኝቻለሁ። ወይም ሰው የነፍሱን ማር ነፍሱን ማር ልበስ ይታደል እንኳን በነፍሱ ማረፊያ፣ ሰጥቶናል የእኛ በዛ ሰው ምክንያት ያ ቤት ተሰርቶ፣ በዛ ቤት ምክንያት ደግሞ እነዚ ሰዎች አርፈዋል። ነበርኩ አሁን የመቃብር ቤት በተሻለ ነገር ይሰራል። ዝግ ነው ይሄኛው ሚስጥሩ ሁሉ እንደኔ ሆኖ እንዴ፣ እንደዛ ሁሉ አይመስልኝ ነበር። ለሞተው አካል ነበር የተሰራለት የሚመስልኝ። ምን ያደርገዋል? ዝናብ እንዳይመተው ነው፣ አውሬ እንዳይበለው ነው፣ ምን እንዳይሆን። የሞተው ሰው ከሞተው ወዲያ የነመት የምክር ትስልስል ትስልስል። ሰው ከሞተው ወዲያ ይጠቅም ይመስል የሚሉ አባት አሉ። ከሞተው ሰው እኮ ገለባ ይሻላል፣ ከሞተው ሰው ገለባ ይሻላል።